የኔ መወለድ ለቤተሰቦቼ ደስታ ነበር። ከዛ በኋላ ደግሞ ሐዘን መጣ፣ ጨለማ መጣ። በጨቅላነት እድሜ እይታን የጋረደ ጭንቀትና ድንጋጤን የወለደ ሆነ። ይሄ ጨለማ የተባለው ኃይል ሶስት ወራትን የብርሃን ምንጭ ለመሆን የታተሩ አይኖች ደከሙ፣ ማየት ተሳናቸው። ሁለተኛ ዓመት ልንገባ ክረምት ላይ ወንድሜ በድንገት ከዚህ ዓለም በሞት ተለየኝ። ዳግማዊ አይኔ ያለውን ማጣት የማያቋርጥ አዙሪት ከልጅነት የተሻገረ በወጣትነት ያልተቋጨ ከፈጣሪ ጋር ያታገለ በእርሱ የማመንና ያለማመን ማመንታት ውስጥ ሊከት ያስጨነቀ ለምን ለምን የሚል ጩኸትን ያበረከተ የሕይወት ትግል ተስፋ ያረኩት ነገር ደግሞ ሙሉ ለሙሉ ጨለማው በዓመታት መካከል ግን አንድ ቀን ነበር። በኢያሪኮ ጎዳና የዳዊት ልጅ ኢየሱስ ሆይ ማረኝ እያለ በጩኸቱ ረበሽከን የተባለ አብዝቶ ጩኸቱን የቀጠለ እንደ በርጠሜዎስ የሆነለት አይኔ በራ፣ አይኔ ተገለጠ፣ ከጨለማ ወጣ። ከደስታ ዘመርኩ ዘሽን ያየው ምርኩዜን ጣልኩና ያለ መሪ ሄድኩ። በራንን አግኝች ልመሰክር ቆምኩኝ በራንን አግኝችልመሰክር ቆምኩ ከሃያ 2 1 ዓመታት ላይ አይነ ስውር መሆን ቀላል አይደለም። ብዙ ጣውረዶች፣ ብዙ መገፋቶች፣ ብዙ አስቸጋሪ የሆኑ ጊዜዎችን አልፍ ያለው ይህ ትንሳኤ በዓልን በተለይ ለእኔ ደግሞ ዳግም ልደት ነው። ዳግም መነሳት ነው። ዳግም ብርሃንን ያገኘሁበት አይን የበራበት፣ እሱን እያሰብኩኝ ነው ይህን በዓል ማከብረው። የሕያዋን አምላክ ሙታን ሊያስነሳ በኩል ሌሊት ክርስቶስ ተነሳ በኩል ሌሊት ክርስቶስ ተነሳ የሕያዋን አምላክ ሙታን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ። በእኩለ ሌሊት ክርስቶስ ተነሳ። ሙታን አይደለንም ክርስቶስ ተነሳ። ሕያዋን ነን እኛ ክርስቶስ ተነሳ። በመስቀሉ ይዳን ክርስቶስ ከኃጢአት ቆራኛ ክርስቶስ ተነሳ ብርሃናትን ሳየው በሰላም አደረሳችሁ። ለምን ለኢትዮጵያውያን እንኳን አደረሳችሁ ለማለት እወዳለሁ። ህማማቱን ሳስብ በእኔ የደረሰውን ግርፋቱን ሳስብ፣ የነበረበትን ክርስቶስ የከፈለውን ዋጋ ሳስብ በሁላችንም ላይ የሚደርስ ወይም ደግሞ በተለይ ደግሞ የእሱን ፍቅር እያሰብኩ ህመሙን፣ ችግሩን አስባለሁ ሞቱን ሳስብ እንዲሁም ትንሣኤውን ሳስብ የእኔም ዳግም ልደቴ ነው፣ ዳግም ትንሳኤ ነው። በዚህ ህይወት ትንሣኤ አለ። ከትንሣኤ በኋላ እንደነበረው የሚቀጥል የለም፣ ሁሉም አዲስ ይሆናል። የመምህር ደረጀ ህይወት ከትንሣኤው በፊት ግን ይህንን ይመስላል። ከተወለድኩ ከሁለት ወር በኋላ ነው የአይነ ችግር የገጠመኝ። ያው ቤተሰቦች ያወቁት በትክክል ሶስት ወሩ አካባቢ ነው። የአይነ ስውራንን የሚጋብዝ ትምህርት ቤት ባለመኖሩ ምክንያት ትንሽ ዘግቼ የነበረ ከዛ በኋላ ግን በበጎ ፈቃደኞች እና በጎ በሚያስቡ መምህራን አዲስ አበባ መጣው ስልት ነው ንጉስ ተክለ ሃይማኖት አንደኛ ደረጃ ትምህርት ቤት ሶስት ተማሪዎችን ተቀብለው አይነ ስውራንን በበጎ ፍቃድ በተለይ ወቅቱ የነበሩ መምህራን በእነሱ ጥረት ትምህርት ቤቱ ተከፈተ ማለት ነው እና ከዛ በኋላ እንደ ማንኛውም ህፃን እየተማርኩኝ ትምህርቴን ቀጠልኩኝ። አንደኛ ደረጃ ትምህርት ቤት አለቀ። በጣም ፈጣን ነኝ፣ ብዙ ነገሮችን መቀየር የምችል አይነት፣ ቶሎ ነገሮች ይገቡኛል፣ ቶሎ አንደርስታንድ አደርጋለሁ። ግን ጥያቄ ጠይቃለሁ፣ ለምን የሆነ ለምሳሌ እኔ ከአይኔ በተሻ ባሻገር ለምን ለምን እንዲሆነ እችላለሁ የሚል መንፈሽ አለኝ። ለምንድነው አብሬያቸው ኳስ የማልጫወተው አብሬያቸው ለምንድነው? ከልጆች ህፃናት ጋር ህፃናት የሚጫወቱትን ለምንድነው ማላረገው አይነት ጥያቄ ጠይቅ ነበርና በድምጽ እየሰማሁኝ ኳስ አብሬያቸው እጫወታለሁ። አይንም የማይፈልጉ ጨዋታዎችን አብሬ ከነሱ ጋር እኩል ነኝ ማለት ስሜት ነበር። ገና ላይ ለምሳሌ ሩሩ ይጫወታሉ አይደለ። እንኳን ለአይነ ስውር ለአይናማም ያስቸግራል። ግን እነሱንም ዝምብዬ እንዲሁ አሰርቼ ከቤት ይዤው እወጣ ነበር። ሌሎች ሲጫወቱ እንደ ዳኛ የመሆኑ እኔ በረኛ፣ ተከላካይ ሁኜ ሁሉ እጫወት ነበር። ከዛ ሲመጡ ያው እኔ በሰማዋት አንግል ከመጣች ኳሷን ከሰው ጋር የመጋጨት ምናምን ነበር። ግን ያንንም ቻሌንጅ አልፎ አብሬ የመጫወት ነገር ነበርና እንቢ የሚባል ነገር እኔ መስማት አልፈልግም። እችላለሁ ነው የነበረው። እንቅስቃሴ ያ ነው። ከዛ ውጪ እንደዚህ ክራር በልጅነት አንድ ልጅ ነበር ሰፈር ውስጥ እንደዚህ ክራር ይዞ ይዘፍን ነበር። አንዳንድ እንዲህ መዝሙሮች እንዲ በእጁ ይደረድራልና ብና እኔ ዘፈኑን ትቼ መዝሙር እንደዚህ ድርድራውን ከሱማር ነበር። በቆርቆሮ እንደዚህ ምናምን ክራር ሰርቼ የጫማ መስፊያ ሲር ነው የሚባል ነበር። አይ ቃጫ ነገር ክራር እንደዚህ ከፍተኛ ደረጃ ትምህርት ቤት ስገባም ነገሮች ያው አልጋ በአልጋ አይደሉም ላይ በድምፅ ነው የሰውን አይን አድርገን ስለምንኖር በዛ ምክንያት ያው የሃይስኩል ትምህርት ቤት ትንሽ ክፍተት ነበረ የቤተሰቦች ድጋፍና የቤተሰቦች ጥረት ደግሞ ከምንም በላይ ነበረ የሃይስኩል ትምህርት ቤት እንድጨርስ ሆንኩኝ ማለት ነው ወደ ዩኒቨርሲቲ ውጤት አመጣሁኝ ዩኒቨርሲቲ ላይ ውጤት ከመጣል በኋላ ወደ መቀሌ ዩኒቨርሲቲ ነው የሄድኩት። መቀሌ ዩኒቨርሲቲ የሄድኩበት ምክንያት ወንድሜ ይዛ ነበር እና ቬተርነሪ ሜዲሲን ይማር ነበር። ተመራቂ ተማሪ ነበረ። እሱ እያገዘልኝ እያነበበልኝ፣ ጠዋትም ማታም አንባቢ ሰው ረዳት አልፈልግም አመት በጥሩ ውጤት የመጀመሪያ ሴሚስተር ጥሩ ውጤት ይዤ ወጣሁኝ። ሁለተኛ ሴሚስተርም እንደዛው። ሁለተኛ ዓመት ልንገባ ክረምት ላይ ወንድሜ በድንገት ከዚህ ዓለም በሞት ተለየኝ። የእሱ በሞት መለየት ደግሞ በጣም ከባድ ነው። ምክንያቱም መቀሌ የሄድኩት ማንንም ብዬ አይደለም የሄድኩት። ወንድም ያለ ያግዘኛ ላይነብኝ አልነበረ። ስለዚህ ተስፋ ያደረኩት ነገር ደግሞ ሙሉ ለሙሉ ጨለማው ነው ማለት ነው። እሱን በጣ ባጣውበት ሰዓት ወደ ዩኒቨርሲቲ ተመልሼ መሄድ ፍላጎትም አልነበረኝም። እሱም ፍላጎት ሳጣ ምንድን ነው የሆንኩት? ወደ ዩኒቨርሲቲ ያው ግዴታ መሄድ አለብህ ብሎ ቤተሰብ ተጽዕኖ ሲያደርጉብኝ በእነሱ በቤተሰቦች ግፊት ወደ መቀሌ ዩኒቨርሲቲ ሄድኩ። ተመልሼ ሰሄድ ግን ማንበብ አልቻልኩም። ሰዎችን ማንብቡ ማለት ብሎ ለመጠየቅ አለመድኩ። ስለዚህ በጣም አስቸጋሪ ነው የሆነው። ምክንያቱም አብረን ነው የምንውላው፣ አብረን ነው የምናድረው፣ አብረን ነው የምናነባው። ክላስ ብቻ ነው የሚለየን የነበረው እና ያ የእሱ ከዚህ ዓለም በሞት መለየት ለእኔ በጣም ከባድ ከባድ ከባድ ፈተና የነበረው እና ያን ከባድ ፈተና አንብቡሌ ለማለት ምናምን አሁንም ዝም ብዬ ነው የተቀመጥኩት። ሰዎችንም እርዳታ መጠየቅ አልፈለግኩም። በቃ ፈጣሪ እንዳደረገ ያደረገኝ ብዬ ዝም ብዬ እምነቴም በፈጣሪ ላይ ብቻ ነበር ያልኩት። ክላስ እገባለሁ፣ ግን መምሩን አላዳምጠውም፣ አልጽፍም ምክንያቱም ተስፋ የመቁረጥ ሂደት ነው የነበረው። ብጠይቃቸውም ደግሞ ጠይቆ ማጣት ጠይቆ እቺ ለቺ እንትን ማለት ከባድ ነበርና በኋላ ላይ ቆም ብዬ አሰብኩኝና አንድ የእኔ ታላቅ ታላቅ አለና እሱ ጋር ደውዬ አክልሉ ይባላል። እሱ ጋር ደውዬ ስጠይቀው አይ በቃ መማር አለብህ ግዴታ ነው፣ እኛ የድሀ ልጆች ነን። ስለዚህ መማር አለብህ፣ ካልተማርክ ሌላው ለውጥ አይመጣም የሚል ሀሳብ ስላመጣ በሃያ ቀን ውስጥ ሚድ ተፈትኜ ውጤት ጥሩ አልነበረም። በአ ቀን ውስጥ ግን ፋይናል ተፈትኜ አንብቡልኝ ማለት ጀመርኩ። ከዛ በኋላ አርዱኝ በቃ ያገኘሁትን ሰው አይንህን አበድረኝ እኔን መርዳት አለብህ፣ መርዳት አለብሽ። እዛም ደግሞ ግቢ ጉባኤ ነበረ ማኅበረ ቅዱሳን ያዘጋጀው የግቢ ጉባኤ ትምህርት ቤት ነበረ እና ቤተክርስቲያን አለ። እዛ ቤተክርስቲያን እየሄድኩኝ እጸልያለሁ። ልጆቹን ቤት የማገኛቸው ቤተክርስቲያን። ስለዚህ እኔ ኦልሬዲ ወድቄ መቅረት የለብኝም። ለእኔ አይን አበድጉኝ እያልኩኝ ያገኘሁትን መንገድ ላይ ሲሄድ የማውቃቸውን ሰዎች ማለት ጀመርኩኝ። ከዛ ሰዎች ወደ እኔ መምጣት ጀመሩ። አሀ ለችግሩ መፍትሄ አለ ማለት ነው የሚል ለአእምሮ ውስጥ መጣና ይሄ ችግር እኔ ጋር የሚፈታው ሰዎችን በመጠየቅ እንደሆነ ገባኝ። ና ያገኘሁትን ኢቭን መምህራን ሁሉ እጠይቅ ነበር። ቢሯቸው የሄድኩኝ አግዙኝ፣ በቃ እንዲህ እንዲህ ነው። ሌሎቹ አይነ ስውራን እኮ አሉ፣ ግን እኔ ደግሞ ጠብቄ የነበረው እንትን ከባድ ነበረ አብረውኝ ያሉት አይነ ስውራን ራሱ በከኛ እግዚአብሔር ረስቶናል። ምንድን ነው የቻልነውን እንሞክራለን ከተመረቅ እንመረቃለን። አለበዛ ግን ምንም የሚረዳን አካል እስከሌለ ድረስ ምንም የናክል ማድረግ አንችልም የሚል ተስፋ ማስቆረጠን የነበረው እንጂ እኔ ግን እንደነሱ ችግሩን ይዤ መቆየት አልፈለግኩም። ና ቤተ ክርስቲያንም ሄድኩኝ። የተለያዩ የሙስሊም ወንድሞች ጓደኞቼ ነበሩ። እንደዚሁ የተወሰኑ ሰዎችን አብሬ መጠየቅ ጀመርነው። ምክንያቱም እኔ የምፈልገው አይን ነበርና ማንበብ ነበር የምፈልገው። ሰው ክች ካላነበቡልኝ ለእኔ መፍትሄ ማግኘት አልችልም። ስለዚህ በወረፋ መሰለፍ ጀመሩ፣ ሰዎች ማለት ነው፣ በወረፋ መሰለፍ ጀመሩ። ያለውን ሂደት በሀያ ቀን ተፈትኜ እንደዛኛው ባይሆንም ሰሚስተሩ እንደዛ አለቀ። ልመረቅ ስድስት ወር ሲቀረኝ ያው መንፈሳዊ ሕይወትም አለ በማምነውነት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ስለዚህ ጸበል እንጠመቅ አሉኝ። እንደዚያም እየሆነ ጸበል ከጥር 1 እስከ ጥር 16 ተጠመቅኩኝ። ጥር 16 ግን ምን አየሁ መሰላችሁ? ዶርም ገብቼ ሌሎች ተማሪዎች አልነበሩ በወቅቱ ዶርም ውስጥና እኔ ብቻዬን ነበርኩኝ። ሁሉም ክላስ ሄደዋል እኔ ክላስ ስላልነበረኝ እንትን አላረኩ አልሄድኩም። እና ቀስ እያለ የሆነ በጎግታ ቀስ እያለ የሆነ የአይን እይታዬ እየጨመረ እዛ ቁጭ ብዬ የሆነ ቀስ እያለ ነው፣ በአንድ እንትን አይደለም እና በጣም ደስ በሚል ሁኔታ አይኔ የበራ ቀና ብዬ ሳይ የሚቤታችን ስል አጠገቤ ነበረችና እሷናአየ አይኔ ተገለጠ፣ ከጨለማ ወጣ። በደስታ ዘመርኩ ይዘሽን ያየው ምርኩ ዜን ጣልኩና፣ ያለመሪ ሄድኩ፣ ብራንን አግኝቼ ልመሰክር። በጣም ደነገጥኩ። ለኔ የተሰማኝ ስሜት እጅግ ልዩ ነው፣ መግለጽ የሚያቅት ነው። በጣም እውነት ነው አይደለም ማመን ከበደኝ። ምክንያቱም ይሄ በመጽሐፍ ቅዱስ ታሪክ ነው የማውቀው ነው። ምክንያቱም አንድ የጤሚዎስ ልጅ በርጤሚዎስ የሚባል አይነት ስውር አለና የእሱ ታሪክ በጸበል፣ ሴሌውም መጠመቂያ ሄዶ በክርስቶስ ራሱ ክርስቶስ ባለቤቱ ያዳነውን ጤሚዎስን ትዝ የሱ ታሪክ እኔ ጋር ሆነን ያልኩትና በጣም የሚገርም ነበር። ያችን ግን ይዤ ዝም ነው ያልኩት፣ አልተናገርኩም ለማንም። በኋላ ላይ እንደማለ ያው በነበረ በነበረበት እስክመረቅ በነበረበት ሁኔታ በዛ ቀጠለ ማለት ነውና፣ የነበረው ሁኔታ እግዚአብሔር ይመስገን ጥራ 16 እይታ የተመለሰ ማለት ነው። አይኔ ከዳንኩ በኋላ የስድስት ወር ቆይታዬ። በጥንቃቄ ነበረ እምረግጠው መሬት ተነቀቅ ነበረ። ምክንያቱም በፊት አላየውም። አሁን ግን ሳየው በጣም ይገርመኛል። ማያቸው ሰዎች በጣም ሰርፕራይዝ ያደርጋሉ እንዴ ከላይ እንዲ ነበር እንዴ እያልኩ ግን እንዳያቁብኝ ዝም አንተ ምን አይነት ልብስ ነው የለበስኩ እልና ታያኛለህ እንዴ ላላ አይ አይ ብዬ ዝም ማለት ሰዎች እንዳያቁብኝ ከማድረግ አንጻር ሰዎች ቢያቁብኝ ችግሩ ምንድን ነው? በኔ ሕሊና ውስጥ ያለ ነገር ነበረ። አንድ ሴትዮ ነበሩ ነበሩና እሳቸው አይኔ በራ ብለው በጣም ሲፈነጥዙ፣ ወዲያው ደግሞ ከሆነ ጊዜ በኋላ በምክንያት በማይታወቅ ምክንያት አይናቸው ጠፋ። ስለዚህ የኔም እንዳይጠፋ ስለዚህ መናገር የለብኝም ብዬ፣ እርግጠኛ መሆን አለብኝ ብዬ ነገሮችን መናገር አልፈለግኩም። ግን ያው እንቅስቃሴ ከልጆች ጋር ስለነበረ ብዙ ሰው አያውቀው። ምክንያቱም እኔ መቀለ የሚያውቁኝ ሰዎች ዱላ ያስኩበት ጊዜ ጥቂት ነው። ይሄን ያክል ዱላ ይዤ እንዲመንቀሳቀስበት ጊዜ አልነበረም። ምክንያቱም በዚህም ሲሄድ ልጆች አብረውኝ አሉ፣ በዚህም ሲሄድ ልጆች አሉ። ከዛም በፊት ደግሞ ወንድሜም ስለነበረ እንቅስቃሴ ይሄን ያክል እንዲህ ብቻዬን ዱላ የሚያስፈልገው የኪቺ ኬኖ የምታስፈልገው ለምንድ ነው እንትን ይዞ ብቻዬን ከሆንኩ ነበር እንጂ፣ ብዙ እንቅስቃሴ ከሰው ጋር ስለነበረ ብዙም ይን ያክል እንትን አልነበረም። እና ከዳንኩም በኋላ ብዙም ሰዎች አል ይን ያክል ኖቲስ አላደርጉትም ወይም ደግሞ አልጠበቁም፣ አልገመቱ እና የስድስት ወር ቆይታዬ በዛ ልክ ያው መመረቂያ ሪሰርች ነበር እሱን እየሰራን ከልጆች ጋር አብረው አሁን እንዲያነቡልኝ አደርጋለሁ። አሁንማ ያነቡልኛል አለ ምክንያቱም ማንበብ አልችልም። ስለሚያነብም ልይ እንጂ እነሱ ማየቴን አያውቁ እንዳያውቁብኝ ስጋት አለ። ስለዚህ ያ መመረቂያ ፔፐር ከልጆች ጋር ሁኜ እያነበቡልኝ እኔ በብሬል እየጻፍኩኝ ለነሱ እያነበብኩ እየጻፉልኝ በዛ ልክ ዳታም ስንሰበሰብ አብረናቸው ናቸው እየሄድን እየሄድኩኝ መቅረጫ ድምፅ ዩኒቨርሲቲ ገዝተውልን ነበረ። በዛ ልክ እይታዬ እንደዛ አደረኩኝ። ከዛ በኋላ ደግሞ በተኛ ቀን እናከብራለን እና እዛም ደግሞ አካል ጉዳተኞችን ወክዬ ንግግር አደርጋለሁ። ተማሪዎች ጋር የተለያዩ ፌስቲቫሎች እናደርጋለን። እሱ እሱ ብዙ ሰው አላወቀም።

ራንን ላከልን ወደኛ ወደኛ ወደኛ ላከልን ወደኛ ወደኛ እ ሄ ከሞት ከመከራ ከችግር በላይ ደግሞ ትንሳኤ አለ። ትንሳኤ ዘጉባኤ የምንለው አለእና በእኔ ሕይወትም ደግሞ ይሄ በዓል ለእኔ ልዩ በዓል ነው። የክርስቶስ መነሳት የኔ መነሳት ነው። የክርስቶስ መነሳት የሁላችንም መነሳት ነው። ይህንን ብርሃንን ማግኘት እንግዲህ ብርሃነ መለኮቱ የተገለጠበት አምላክነቱን የገለጠበት ሞት ሞጌታ ላይ የተባለ ሞት የተባለ ጨለማ የቀረበትና የተደመሰሰበት የተሻረበት ሞት ተሻረ ነው። የሰው ልጅ ሰላም አገኘ ብርሃንን አገኘን ነው። ስለዚህ የእኔ ትልቅ ደግሞ ከምን በላይ የእኔ ደግሞ የክርስቶስን ትንሳኤ እያሰብኩኝ እኔም ዳግም የተነሳሁበት ዳግም የተወለድኩበት ትንሳኤ ነው። ማለት ወዳለሁኝ አለማየት ያላየው በዘመን ከባድ ነበር፣ እውነት ለማውራት ምክንያቱም፣ በንፅፅርም አይቀርብም። የመጀመሪያው ነገር ያኔ የሰው እርዳታ ነው የምፈልገው። እያንዳንዷን እንቅስቃሴ ያለ ሰው ማድረገው ነገር የለም። አሁን ላይ አሁን ላይ ደግሞ ራሴን ችዬ እሄዳለሁ። ራሴ የፈለግኩት ነገር ማድረግ ይችላለሁ። ከሰው ቁጥጥር ነፃ ነኝ። አቀዳለው፣ አስባለው፣ ስራዎች ላይ ስራዎች ላይ ይሰራለው። በፊት የነበረው ትምህርት ነበረ። በፊት የነበረው አስቸጋሪ ጊዜ ነበረ። ባለማየት በራሱ አንድ አስቸጋሪ ነገር ነው። ሁለተኛ ደግሞ የሰዎች አመለካከት፣ የሰዎች ድርጊት፣ የሰዎች ስራ ደግሞ ትንሽ አእምሮን ይጎዳ ነበራል። ይቺ የሌንሷ መሽከርከር ብዙዎች ጋር አንዳንዴ አሁንም የማያ አይመስላቸውም። ሌንሷ አሁንም ትሽከረከራል ነጩ ወደ ላይ ምናምን ማለት እድላላት እንጂ እሱ ሰዎች አይ በደንብ ያህል ብሎ ቸክ ያደረጋሉ አንዳንዴና፣ እነሱ አይነት ነገር ይገጥማል። ቋሚ ፊርማ ስለሌሌ ባንክ ጄ እንደዚህ ፈርሜ ጽፌ እንትን አላረግም ሁሌም የሚቀድምብኝ የብሬል እንትኑ ነው። እሱም አንድ ነገር ነው። ዩኒቨርሲቲ መምህር ሁነህ እንዴት እንዴት አትፈርም ነው የሚል ይችላል አንዳንዴ። አይ እንዲ የሳይት ፕሮብለም ስላለ ነው፣ የእይታ ችግር ስላለ ነው እያስረድች ነው ነው። ማየቴ ለእኔ ጠቅሞኛል። ራሴን የሄድኩኝ ያለት ስራ ስራለሁ፣ ዩኒቨርሲቲ ያስተምራለሁ፣ አገለግላለሁ። በርካታ ስራዎች እንደዚህ በአገልግሎት ደረጃ በቤተ ክርስትያኑ አገልግሎት አገለግላለሁ። ሀዘን ላይ፣ ሰርጎች ላይ እንዲህ ማህበራዊ ህይወት ባለበት እግዚአብሔርስን በሚጠራበት ቦታ እየሄድኩኝ አገለግላለሁ። በዝማሬ አገልግሎት እንደዚህ የተለያዩ አውደ ምረት ስራዎች የአገልግሎት ስራዎች ምናምን ሁሉ ከማየት የጀምሮ የመጣው ትልቅ በረከት ነው። በመንፈሳዊ ህይወት ደግሞ በዝማሬ አገለግላለሁ፣ በስብከት አገለግላለሁ። በስብከት ስብከት ወንጌል ይሄ እያገለገልኩ እገኛለሁኝ። ከዛ ውጪ በዝማሬ ነው ዝማሬ ቁጥር አንድ 2006 ላይ ይወጣ መልጃሽ ነው የታደገኝ የሚል የቁጥር አንድ መዝሙር ነበረኝ። አሁን ደግሞ ቁጥር ሁለት የመዝሙር ሥራዎችን ሰርቻለሁ። የካቲት ሁለት ላይ ተመርቋል በቅዱስ ስላሴ ዩኒቨርሲቲ። ይሄኛው ደግሞ በኪዳንሽ ጥላ ይሰኛል። በኪዳንሽ ጥላ ሙሉ ሰውኛለው ማላጅ ሲል ይመሰክራል የሚል እነሱን ስራዎች ሰራውኝ። እዮና እመኑ ሰዎች እውነት ነው አምላክ ትንሥቷል ክርስቶስ በኩለለሊት በሃይሉ ሞትን ድል ነስቷል ክርስቶስ በኩለሌሊት በሃይሉ ሞትን ድል ነስቷል ግርግርታ ለዚህ ይግባል እልልታ ለዚንግባል የሞት ኃይል ተዋርዷል፣ ዛሬ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል፣ ዛሬ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች እውነት ነው አምላክ ትንሥቷል። ክርስቶስ መኩለ ለሊት በኃይል ሞትን ድል ነስቶ ተነሳል። ክርስቶስ መኩለ ለሊት በኃይል ሞትን ድል ነስቶ ተነሳል። መላእክቱ ነጭ ለብሰው ምስራቹን አብስሩ ክርስቶስ ተነሷል ብለው። ለዓለም እንዲናገሮ ክርስቶስ ተነሷል ብለው ለዓለም እንዲናገሮ። ግርግርታ ለዚ ግባል እልልታ ለዚ ግባል የሞት ዓል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። የሞት ዓል ተዋርዷል ዛሬ

በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳቻ ሴታረገች ምድር ጸዳቻ ሴታረገች በክርስቶስ ደም ስለታጠበች

በደመ ክርስቶስ ተሃፅባ በደመ ክርስቶስም ተሃፅባ በደመ ክርስቶስ ተሃፅባ በደመ ክርስቶስም። እንኳን ያደረሳችሁ የክርስቶስ ትንሣኤ የእኛም ትንሣኤ ሆኖ መላ ዘመናችን የተባረከ ይሁን ለማለት እወዳለሁ። ለቤተሰቦቼ ለመጋቢ ካህናት ይትባረክ፣ ለወይዘሮ መሰረት ሙሉጌታ፣ እንዲሁም ደግሞ ለካፒቴን አክሊሉ፣ ለመቅደስ ለሁሉም እህቶቼ፣ ለወይዘሮ ስንታየው ከነ ልጆቿ፣ ለሁሉም ሰዎች እንግዲህ በተለይ ምረቃው ላይ ሲያግዙኝ የነበሩ ለነ ሜሮን፣ ለነ አቤል ከነ ቤተሰቦቻቸው ሁሉንም ጠርቼ ገጸው ወይም ሰው እንዳይኖር ቅርታ እየጠየኩ እንግዲህ የሰረሳሁት ካለ ሁሉንም ቤተሰቦቼን ሁላችሁንም እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እናንተንም የኢቲቪ ጋዜጠኞች እናመላክሩ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። በዓሉ የሰላም የፍቅር የደስታ የመተሳሰብ ሊሆንልን ለማለት እወዳለሁ። እግዚአብሔር ይስጥልን። አማን በአማን አማን በአማን አማን በአማን